እጮኛዬ ዳሽ ጥፋት ባጠፋ ይቅራትልኝ? አዎ ሌላ ከሌላ ሴት ጋር ግንኙነት ኖሮት ከዛ ደግሞ ባይነግረኝ ማለት፣ ይህን ነገር መሰማሁ ከሌላ ሰው ቢሆን ያኔ በጣም ይደብረኝ። እሱ ቢነግርሽስ? ያው ተሰምቶት ጥፋቱ ገብቶት ነው የሚነግረኝ እኮ አይደል? ግን እና ይቅርታ ያለሽ ይገርዶ፣ እለዋለሁ ያሲ ነው ነብይ። እስኪ ዞር ብለህ ተመልከት። ማይሆነው በላል ማታረኝ ሆኚ። ምን ነግርሽ? በጣም ስለምትተማመንበት ሜላት። ከዚህ አንጻር ሌላ ሴት ከሄደው በጣም ከባድ። ምክንያቱም እኔን ዘሎ ከሄደ ነገ መሄዱን እና ያቁምም ከባድ ነገር ነው። በርግጥ ባይዋሸኝ ዋሽኝ ድሩ ነው ለእኔ ቢነግረኝ እሳስቶ፣ ግን ስህተቱን አምኖ ይቅርታ ከጠየቀኝ